በግጭቱ ሕግ ለማስከበር በተወሰደው እርምጃ ከመገደል፣ ከመጨፍጨፍ፣ ከመሰደድ በላይ ከመሰደድ በላይ ሂድ አትበለው እንዲሄድ አድርገው እንዲባል ሳይለንት ሆነው የገደሉት ሕዝብ ብዙ ነው። ይህን ማከም ይህን ኮምፐንሴት ማድረግ ከዚህ ሕዝብ ጋር አለኋችሁ ማለት ያስፈልጋል ብዬ አስባለሁ። የዚህ ሁሉ ተጽዕኖ መነሻ ምክንያቱ ግን ኢትዮጵያዊ መሆኑ ነው። አገር ወዳድ መሆኑ ነው ኢትዮጵያ መቀጠል አለባት የሚል ስር የሰደደ እምነት ስላለው ነው። ሌላ እምነት ስላለው አይደለም። ኢትዮጵያን እንጠብቃት፣ ኢትዮጵያን እናጽናት፣ ኢትዮጵያን እናስቀጥላት። ከኢትዮጵያ መፍረስ የምናገኘው ጥቅም የለም። ከኢትዮጵያ መፍረስ የምናገኘው ትርፍ የለም። የኢትዮጵያ መፍረስ የኢትዮጵያ ብሔር ብሔረሰቦች ኪሳራ ነው። ስለዚህ እኛ ሞተንም፣ እኛ ተቀብረንም፣ እኛ መስዋዕት ሆነንም ኢትዮጵያ መቀጠል አለባት ብሎ የሚያምን ህዝብ ነው። ይሄ ትላንትና ትላንት ወዲያው ታሪኩ አይደለም። ኢትዮጵያ ከተወለደች ጀምሮ ይዞት የመጣው ተፈጥሯዊ እሴቱ ነው። ኢንሄረንትሊ ኢንሄረንትሊ የያዘው እሴቱ ነው። ዚሽ ዘ ቨርች ኦፍ ኢትዮጵያ። ይህ እንደ ጸጋ ነው መወሰድ ያለበት፣ እንደ ጸጋ ነው። እንደ ክፋት መታየት የለበት። ሌላ ክፋት የለውም። ይሄ ህዝብ ሌላ ክፋት፣ አንዳችም ክፋት የለውም። ሌላ ክፋት የለውም። ይሄ ሁሉ ግፍና መከራ እንዲሸከም የተደረገው እድሜው የተነጠቀው ባህሉ የተነጠቀው ሃይማኖቱ የተነጠቀው ማንነቱ የተነጠቀው ስነ ልቡናው ክብሩ ጀግንነቱ የተነጠቀው ለኢትዮጵያ ባለው ስሜትና ቁርጠኝነት ነው። ለሀገር ባለው ስሜትና ቁርጠኝነት ነው። የተለየ ሰንኮፍ ስላለበት አይደለም። ጥላቻ ነው። የአማራን ህዝብ ከሌላው ማህበረሰብ ለመነጠል ነው። ይህ ህዝብ አልተጠቀመም አልተጠቀመም በየዘመኑ ሲቀጠቀጥ ሲደቆስ የነበረ ህዝብ ነው። በየዘመኑ በየዘመኑ በየዘመኑ በየዘመኑ። ስለዚህ ይህን ህዝብ ጨቋኝ ብለህ ለመፈረጅ የሚያበቃ እድል በፍጹም የለም፣ ጭቆናን የምንረዳበት ሌላ ናሬሽን ከሌለ በስተቀር ሌላ ናሬሽን ከሌለ በስተቀር ስለሆነም ለኔ ይሄ ያለ አግባብ ጨቋኝ የተባለ ህዝብ መካስ አለበት ብዬ ነው የማምነው። የመጀመሪያው መካስ አለበት፣ በጉልበት የተወሰደበት በተዛባ ትርክት የተወሰደበት የመልማት እድል ተመልሶ ሊሰጠ ይገባል። በጉልበት በተዛባ ትርክት የተወሰደበት የመልማት የማደግ እድል ሊመለስለት ይገባል። የዚህን ህዝብ እድል ለዘመናት እንዲነጠቅ አድርገናል። እንዲነጠቅ አድርገናል። እንዲነጠቅ አድርገናል። የመልማት እድሉ እንዲነጠቅ አድርገናል። በሕይወት የመኖር እድሉ እንዲነጠቅ አድርገናል። ላይፍ ስፓኑ እንተንት ነው ከተባለ የመጨረሻ ዝቅተኛ ነው። የመጨረሻ ከየትኛውም አካባቢ ከየትኛውም አካባቢ የተለያዩ ወረርሽኞች የተለያዩ ቋሚ በሽታዎች በከፍተኛ ሁኔታ ገዝፈው ተስፋፍተው የምናገኘው አማራ ክልል ነው። አማራ ክልል ነው። ለምን ከተባለ በተሳሳተ ትርክት ይህ ህዝብ ይህ ህዝብ ከፍታዊ ተጠቃሚነት እንዲነጠል ተደርጓል። በተሳሳተ ትርክት ከፍታዊ ተጠቃሚነት እንዲነጠል ተደርጓል። ይሄ ብቻ አይደለም እኮ በአግሮ ሜካናይዜሽን በአግሮ ሜካናይዜሽን ለክልሉ አይደለም ለሀገሪቷ፣ ለሀገሪቷ ወሳኝ ፈርጥ ይሆናሉ ተብለው ይታሰቡ የነበሩ የልማት ተቋማት እንዲፈርሱ ተደርጓል። ዴሊብሬትሊ፣ ዴሊብሬትሊ እንዲፈርሱ ተደርጓል። ስለዚህ ይህንን ህዝብ እንዴት አድርገህ ነው ጨቋኝ ልትለው የምትችለው? በባዶ እግሩ የሚሄድ ጨቋኝ መናኛ ጨርቅ የሚለብስ ጨቋኝ፣ የሚራብ ጨቋኝ፣ ጤናውን በአግባቡ የማያለማ ጨቋኝ አለ ከተባለ በዓለም ታሪክ ኢትዮጵያ ውስጥ ነው። ይሄ የተሳሳተ ትርክት ነው። ይሄ ክሊርሊ የጠላት ዘመቻ ነው ክሊርሊ። አማራ ክልል ዛሬም ወላድ በሸክም ነው የምትወጣው። ብዙ ቦታ ብዙ ቦታ ጤና ተቋማት ላይ ሳትደርስ ህይወቷ ያልፋል። ብዙ ወላዶች ታውዘንድስ ቴን ታውዘንድስ ወላዶች ጤና ተቋማት ላይ ሳይደርሱ ህይወታቸው ያልፋል። ብዙ ህፃናት በቀላሉ ሜዲኬት አድርገህ ልታድናቸው እየቻልክ ጤና ተቋማት ላይ ሳይደርሱ ህይወታቸው ያልፋል፣ ህይወታቸው ያልፋል። ስለዚህ ይሄ ህዝብ ያለ እዳው ዘማች የሆነ ህዝብ ነው። ያለ እዳው ያለ እዳው ጾሙን የሚያድር ግን እንደ ጥጋበኛ የሚቆጠር እንደ ጥጋበኛ የሚቆጠር ህዝብ ነው። ሊትራሲ ሬት መውሰድ እንችላለን። አማራ ክልል ምን ያህል ሰው ነው? የአማራ ክልል እኮ ሁሉም የተማረ እኮ አድርጎ የሚቆጥር እኮ የዋህ ሶሳይቲ እኮ በየቦታው አለ። ሁሉም የተማረ የበቃ የነቃ አድርጎ የሚቆጥር የዋህ ማህበረሰብ እኮ ሁሉም ቦታ ላይ አለ ብትሄድ። ምክንያቱም አማራ ክልል የተጻፈለት አማራ ክልል የተተረከለት አማራ ክልል የተነገረለት የፊውዳሊዝም አፕሮች ነው። የመሳፍንት የመኳንንት አፕሮች ነው የባለ ርስት የባለ አባት አፕሮች ነው። ህዝቡ ግን እንደዛ አይደለም። በነገስታቱ ዘመንም እንውሰድ፣ በደርግ ዘመንም እንውሰድ፣ በቲፒኤልኤፍ ዘመንም እንውሰድ እስቲል ቱዴይ እስቲል ቱዴይ የሚገባውን ያላገኘ በገዛ ሀገሩ በገዛ ገሩ ማግኘት ያለበትን ድርሻ ያላገኘ ህዝብ ነው። ስለዚህ በኔ እምነት መጀመሪያ የጨቋኝ ተጨቋኝ ታሪክ ስሁት ትርክት እንደሆነ መተማመን አለብን። ጥርጣሬ ካለ አለ ቦታው ድረስ መሄድ ነው። አውሮፕላን አለ፣ መኪና አለ፣ ቦታው ድረስ መሄድ ነው። ይሄ የሚነገረው ነገር እውነት ነው እንዴ? መሄድ ነው። ማየት ይቻላል፣ ማየት ይቻላል፣ ማየት ይቻላል። ሁለተኛው ህዝቡ ፍትሃዊ ባልሆነ መንገድ የተነጠቀ እድሉ እንዲመለስለት ኮምፐንሴት ማድረግ ያስፈልጋል። ኮምፐንሴት ማድረግ ያስፈልጋል። በግፍ የተነጠቁ እድሎቹ ብዙ ናቸው። በግፍ የተነጠቁ አላግባብ የተነጠቁ እድሎቹ በጣም ብዙ ናቸው። እንደ ህዝብ ከኢትዮጵያ ብሔር ብሔረሰቦች ጋር በእኩልነት መኖር አለብን። እንደ ህዝብ ከኢትዮጵያ ማግኘት ያለብንን ፍትሃዊ ጥቅም ማግኘት አለብን። እላፊ ጥቅም አንፈልግም። የሶማሌ ህዝብ ተርቦ የአማራ ህዝብ እንዲጠግብ አልፈልግም። የአፋር ህዝብ ተርቦ የአማራ ህዝብ እንዲጠግብ አልፈልግም። የወላይታ የሶዶ ህዝብ እየተቸገረ የአማራ ህዝብ በቅንጦት እንዲኖር በፍጹም አልፈቅድም። ትክክል ነው ብዬ አላምንም። ግን ደግሞ የአማራ ህዝብ መጎዳት የአማራ ህዝብ መታመም፣ ህማማተ አማራ በኢትዮጵያ ፖለቲካዊ ሁኔታ ውስጥ ዋጋ ማግኘት አለበት።